ኢትዮጵያን ሙስሊም አዋርድ የኢትዮጵያ ሙስሊም አዋርድ በ2018 የኢትዮጵያ ሙስሊም አዋርድ በ2018 የኢትዮጵያ ሙስሊም አዋርድ ሙስሊም አዋርድ የኢትዮጵያ ሙስሊሞች አዋርድ ሪሊ የመራችሁ ነው ብላችሁ ብላችሁ የካፊሮች ሱና ኮቴ ለኮቴ መከተል ጀመራችሁ። ወንአውዙ ቢላህ። ጉድና የተከበራችሁ የቻናላችን ተከታታዮች አሰላሙ አለይኩም ወራህመቱላሂ ወበረካቱ፣ የጌታችን ያለ መልካም ፍቃድ ሆኖ ዛሬም በአዲስ ቪዲዮ ወደናንተ ብቅ ብያለሁ። ወደ ቪዲዮ ከመሸጋገራችን በፊት እንደተለመደው ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደውሉ ምልክት በመንካት ቤተሰብ ይሁኑ። እንዲሁም አስተያየት ጥቆማ ካላችሁ ኮሜንት ስር በጨዋ ደንብ በወንድማዊነት መንፈስ ማስቀመጥ ትችላላችሁ። ዛሬም ለእናንተ አስተማሪና ቁም ነገር አዘል የሆኑ ቪዲዮዎችን ይዤላችሁ ብቅ ብያለሁ። እስከ ቪዲዮአችን ፍጻሜ ድረስ አብራችን ሁኑ። ዛሬ የምናገርበት ርዕስ ስለ አዋርድ ይሆናል። እንግዲህ የሙስሊሞች አዋርድ ተብሎ ተጀመረ። እኛ ከዚህ በፊት የምናቀው ክሬቲቭ አዋርድ ምናምን ተብሎ የተለያዩ በወለድ በዝሙት በተለያዩ ወደ ፈሳድ በመጣራት የሚታወቁ ሰዎች ሲሸለሙ ነው። ዛሬ ላይ በሚያሳዝን ሁኔታ ወደ አላህ እጣራለሁ ኢክላሴ የሚያቀው አላህ ነው ብሎ የተቀመጠ ወንድም ምሰራው ነገር ትክክል እና ትክክል እንዳልሆነ እኛ እንመረምራለን፣ እኛ እናቃለን ብለው ማወዳደር ጀመሩ። ስብሓነሁ ወተዓላ የቅያማ ቀን መልካም የሰራ ለእርሱ ብሎ የሰራ በቀኝ መጽሐፉ ይሰጠዋል፣ በግራ ደግሞ መጥፎ የሰራ ይሰጠዋል። መጨረሻ ላይ ምንዳችን የምናገኘው ከጌታችን አላሁ ስብሓነሁ ወተዓላ ነው። ዛሬ ላይስ በሚያሳዝን ሁኔታ የካፊሮችን ሱና ኮቴ ለኮቴ እየተከተሉ ወንድና ሴት ደባልቀው እህቶቻችን የአይንሻወር ወንዶች እንዲወስዱባቸው እንዲያደረጉ ነው። እንግዲህ እንመልከተው። ሰላማዊ ስቴት በኢትዮጵያ መልክ ምናምን ብላ ብላ ከየት ነው የመጣችሁት? አሁን እንዲህ ነገር ስታረጉ ዑለማዎች አማከራችሁ? የፈቀደላችሁ ዑለማ አለ ይህን ጉዳይ? ወይስ በስሜት በቃ፣ እኛ ዑለማዎች አንሰማም፣ ውስታዞችን አንሰማም? እንዲህ አይነት እብሪተኝነት እኔ በጣም ነው የሚገርመው። ብራዘር ዑለማዎች የነቢያቶች ወራሾች ናቸው። መስልሃው እና መፍሰዳውን አመዛዝ ነው ፈትዋ የሚሰጡ ነገራቶችን የሚያበጥሩ ዑለማዎች እያሉ የሆነ ወጠጥ ይነሳና እ ኢስላማዊ ምንድን ነው ኢስላማዊ ስቴት ኢትዮጵያዊ መልክ በሚል ርስ ከዛስ የሙስሊሞች አዋርድ ምናምን ነገር ጥሩ ተጽዕኖ ያላቸው እንዲህ ያደረጉ ለስልምና ይለፉ ሆነ፣ ብራዘር ለስልምና መልፋታቸው አንተ በመወቅ ንያቸው የሚያቀው አላህ ነው። አቦሳላ ለአላህ መስራቱ አለመስራቱ አንተ የምታቀው ነገር የለም። ለውቅና ይሁን ነገ አላህ ፊት ሰራሁኝ ብዬ ለመናገር ይሁን ሰዎች ዘንድ ለመታየት ለመታየቱን የምታውቀው ነገር የለም ምክንያቱም የልብ አዋቂ ስላልሆነ ዛሬ ግን በሚያሳዝን ሁኔታ እነዚህ አዋርድ ላይ እንግዲህ ገና አዘጋጆቹ በዚህ ልክ የተዋረዱ አይነት ሰዎች ናቸው አዋርድ ሳይሆን የተዋረዱ አይነት ሰዎች ናቸው እንደዛ አልኩኝ እነዚህ ሰዎች ይህን ነገር የምቃወምበት ዋነኛ ምክንያቴ ባቀዳቸው ችግር ነው እኔ ነሺዳ የሚል አዝማሪ የሮፍና ዘፈን ኮፒ ፔስት አድርጎ እነ ባባ ይሳቃሉ። እዚህ አይታችኋል። እነዚህ ግለሰቦችን የሚያዘጋጁትን ነገር በፍጹም እኔ ገምግመው የሆነ እሱና ወንድሜ ገምግመው እንዲህ ነው ማለት አይችሉም። መጀመሪያ አዘጋጆቹ ራሱ መስተካከል ያለባቸው የአቂዳ ብሎሹ ያለባቸው ሰዎች ናቸው። ድምጻችን ይሰማ ወጣቱን ያስክ ከዛ ከያዙ በኋላ ምንድን ነው ያደረጉት? የራሳቸውን አስተሳሰብ ጫኑበት። መውሊድ አይለያየንም እንዲ እንዲ እንዲ ብለው ዛሬም አዋር ተባለ። ቀጣይ ዓመት ድጋሚ ይከበራል። ከዛ እህቶቻችን አዳራሽ ላይ ምሽት ከአንድ ሰዓት በኋላ በሰላት ሰዓት እንዲገቡ ይደረጋል። ወይም ከሁለት ሰዓት በኋላ ያለ መህረም ሴት እህት ሜካፕ ተጠቅማ ጸጉሯን ለቃ ምናምን ነገር የማንን ወጠጥ የአይን ሻወር እንዲወስድባት እያደረጉ ነው። ይህ አዋርድ ሳይሆን አዋርድ ነው። ምንድነው? አዋርድ ነው። አዋርድ ሰዎቹ ማዋረድ ታውቃላችሁ? ማዋረድ ልክ እንደዛ ነው እያረጋችሁ ያላችሁ። ጥሩ ጎን እኮ ይኖረዋል። የሆነ ፖዘቲቭ ጎኖቹ እንንክዳቸው አንችንም። ነገር ግን እነዚህ ግለሰቦች እነማን ናቸው? አቂዳቸው ምንድን ነው? ከዛ በኋላ የራሳቸውን አስተሳሰብ ነው የሚጭኑት። እኔ ስለማቃቸው ነው የጎዳና ላይ ይፍጣር ብላችሁ ያደረጋችሁትን ነገር እናውቃለን። ወጣቶችን ሰብስባችሁ ስልካችሁ አጥፍታችሁ ምናምን ሰማኸር ተክሌ፣ እኔ ባካን ነበርኩ የዛኔ ጩጭ ስለነበርኩኝ ወይም ጺም መንዲ ስላልነበረኝ ላታውቁኝ ትችላላችሁ። አሁን ላታስታውሱኝ ትችላላችሁ። እነ ሰማሃር ተክሌ ስልካችን እንድናጠፋ አድርገው እኛ ጋር ሱፍያ ይኹን ሰለፊ ምናምን የሚባል የለ ሁላችንም ሙስሊም፣ ግን እዛ የተሰበሰቡ ይኹን አህባሽ ምናምን አሉ የለም አሉ፣ አላሁ አክበር እያሉ ነበር። ይህን ሲባል ወጣቶችን የሚይዙበት መንገድ ነው። ወደዳችሁን ጠላችሁም፣ አሁን አዋርድ ሙስሊም አዋርድ ምናምን ሲባል ወጣቱን የሚይዙበት መንገድ ነው። ጃባን በስራ ሰዓት ለብሳ ወጥታ ለወንድሞች ፈተና የሆነችን ሴት አዋርድ ላይ ስትሸለም ታያላችሁ። ለማየት ያብቃችሁ። እኛ አዋርድ የሚሰጥን ጌታችን አላሁ ስብሃነሁ ወተዓላ ብቻ ነው። ምክንያቱም የውስጣችን የሚያውቅ ጌታ ስለሆነ ሲቀጥል ደግሞ ይሄ ቮት የምታረጉ ወንድምና እህቶች አላቸው፣ ድምጽ የምትሰጡ በተለይ ደግሞ ቲክቶክ ክሪኤቲቭ አዋርድ ላይ ይሄ ነን ሙስሊሞች፣ የተለያዩ ሰዎች የሚሳተፉት እዛ ላይ ቮት አትስጡ። አንዳንድ ሰዎች የማይመስል ሀዲስ ሲያመጡ አይቻልም። ያም በተመለከተ ነገር ቪዲዮ በሰፊው ሰራለ። ነገር ግን አንድ ወንድም ይህን ነገር በተመለከተ የሰራው ቪዲዮ አለ። እንግዲህ ሰዎቹ እንደምትመለከቷቸው ወንድና ሴት አንድ ላይ ተደባልቁ መግለጫ እየሰጡ ነው። ቢላህ አለይኩም ነገ አላሁ ሱብሃነሁ ወተዓላ ዘንድ ጥያቄ አለ። አዘጋጆቹ እንዲህ ዝርክርክ ከሆኑ ወንድና ሴት አንድ ላይ እንዲህ ሆነው ፀጉሯን የምትታይ ወላሂ፣ ልብ ብላችሁ ከሆነ ቪዲዮ ላይ ፀጉሯን እንዲህ የከፈተች ሴት አለች እዚህ ገባ የሚታይ እነዚህ ሰዎች ገና ሚሸልሙ አዋርድ ያዘጋጁ ግለሰቦች እንደዚህ ከሆኑ፣ ወጣቶቹ ደግሞ ወዴት ሊወስድ ነው? ሌላ ነፍስያ የሚባል ነገር እኮ አለ። እኔ ወይ በቃ አዋርድን አሸንፍኩኝ፣ ስለዚህ ማንንም ማልሰን። ሰዎች ነፍስያቸውን አሸንፏቸው እንዲኮፈሱ እያደረጉ ነው። እነዚህ ግለሰቦች ሆነ ሌላው ወንድም ኒብራስ አንድ የሰራው ቪዲዮ አይቼ ነበር። የምታውቁት ከሆነ ቲክቶክ ላይ በጣም ማከብረው ወንድም ነውና፣ ጥሩ ሀሳብ ነው። አይነሳው እስቲ እሱ ምን እንደሚለን እንስማ እየተካሄደ ነው በተባለው የኢትዮጵያን ሙስሊም አዋርድ ላይ የተወሰነ ነገር እላችኋለሁ። ቪዲዮን ሼር ኮፒ ሊንክ በማድረግ ለብዙ ሰዎች እንዲደርስ አድርጉልኝ። በመጀመሪያ የሚሉትን እንስማ። ኢትዮጵያን ሙስሊም አዋርድ የኢትዮጵያ ሙስሊም አዋርድ በ2018 የኢትዮጵያ ሙስሊም የኢትዮጵያ ሙስሊም አዋርድ የኢትዮጵያ ሙስሊም አዋርድ በዚህ ዘርፍ እውቅና የሚሰጣቸው በየትኛው መስክ በሕይወት ዘመናቸው ለበርካታ ዓመታት በልህቀት ያገለገሉ ትልቅ አሻራ የጣሉና ለትውልድ በጎ ውርስና አርአያ የሆኑ ስብዕናዎችን እውቅና ይሰጣል። ከላይ እንደተመለከታችሁት ኢትዮጵያን ሙስሊም አዋርድ ተብሎ እየተዘጋጀ ያለ የውድድር ፕሮግራም አለ። ቮት በማድረግ እጩዎቹን እንዲሸለሙ እውቅና እንዲሰጣቸው የማድረግ መረሃ ግብር ማለት ነው። አላህ Subhanahu Wa Ta'ala ግን ዱንያ ላይ ሳይሆን አዋርዳችንን በአኼራን ያስቀምጥልን። አላህ Subhanahu Wa Ta'ala በሱረቱል ኢንሺቃቅ 27 ላይ ምን ይለናል? ፈአማ መን ኡቲየ ኪታበሁ ቢየሚኒ

ፈሰውፈ የድዑ ቡራ ዋጥፋቴ ምን አለ በጠፋ ሆኝ እያለ ጥፋትን ይጣራል ዋያሶላ ሰራ የተጋጋመችዋን የጀሃነም እሳት ይገባል ይላል አላህ ስብሃነ ወተዓላ። ከዚህ ነገር ነጃ ይበለን። እንደሚታወቀው ኢትዮጵያን ሙስሊም አዋርድ አዘጋጅ ኮሚቴ ስፔሲፊካሊ ማን እንደሆነ ባላቅም፣ ነገር ግን አካውንቱን በውስጥ በኩል ኮሚኒኬት ለማድረግ ሞክሬ ያለሁኝ ፕሮግራሙ ላይ የታደሙ ወንድሞች ነው የተወሰኑ ለማናገር ሞክሬያለሁኝ፣ ግን በቂ ምላሽ አላገኘሁም። የተወሰኑት ደግሞ ምላሽም አልሰጡኝም ማለት ነው። የኢትዮጵያ ሙስሊም አዋርድ ፖዚቲቭም ኔጌቲቭም ኢምፓክት አለው፣ አይካደም። ያ ኦፍ ኮርስ ፖዚቲቭም አለው። ወደ ፖዚቲቭ ስንመጣ ለምሳሌ ሲሰሩ የነበሩ ሰዎችን ወደ ማበረታታት ወይ ደግሞ በፊት ሲሰሩበት ከነበረው ሞሽን ከፍ ወደ አለ ነገር እንዲሰሩ የማበረታታት ሂደት ሊሆን ይችላል። አንደኛ። ሁለተኛ ሲሰሩ የነበሩ ጥሩ ነገር ሲሰሩ የነበሩ ሰዎችን ደግሞ ወደ እውቅና ወደ ዝና ወይ ደግሞ ወደ መድረኮች ወደ ተለያዩ መድረኮች የመጋበዝ ሂደቶችን ሊፈጥሩ ይችላል። ነገር ግን መረሳት የሌለበት ነገር ኔጌቲቭ ኢምፓክቱ ከዚህ በጣም ይበረታ ነው። በመጀመሪያ ደረጃ የምንሰራውን ስራ ለአላህ ሱብሓነሁ ወተዓላ ከማድረግ ይልቅ ወደ ይዩልኝና ወደ ይስሙልኝ ይሸጋገርብናል። ሁለተኛ ዝናና እውቅናን ፍለጋ እንድንሰራ ያደርገናል። የምንሰራበትን ዓላማ እዚህ ጋር ያለነው ሙስሊሙን ወንድሞቻችን ትነስም ትብዛም በምንሰራው ስራ ላይ ወደ አላህ ስብሐነሁ ወተዓላ ለመቃረብ የአላህን ስብሐነሁ ወተዓላ ውዴታ ለማግኘት ለአንዳንድ ሰዎች ሪማይንድ ለማድረግ እኛም እርስ በእርሳችን ለመማማር ለመተዋወስ ከሆነ አኳያ ስለዚህ እዚህ ጋር ያለነውን ግባችንን ዓላማችንን ወደ ማሳት ይሄዳል ማለት ነው። በሶስተኛ ደረጃ ላይ እንደምናውቀው የኢትዮጵያ ሙስሊሞች እስፔሻሊ ደግሞ ተማሪዎች በማዕከላዊ ኢትዮጵያም ሊሆን ይችላል፣ በሰሜኑ በኩል ወደ አክሱም አካባቢ ሊሆን ይችላል። በጣም ብዙ ሙስሊም ተማሪዎቻችን ሂጃብን በመከልከል ከትምህርት ቤታቸው ላይ ከትምህርት ገበታቸው ላይ እየተስተጓጎሉ ይገኛሉ እና እኛን ሊያሳስቡን የሚገቡ በጣም ሆት ኢሹዎች እያሉብን በማይረባ ነገር ላይ ሕዝበ ሙስሊሙን ቢዚ የማድረግ ጉዳይ ይሆናል ብዬ አስባለሁ። በአራተኛ ደረጃ ላይ ደግሞ እንደምታውቁት የተለያዩ ኢስላማዊ መድረኮች ተብሎ የሚዘጋጁ ፕሮግራሞች ላይ የፕሮግራሙ ማብቂያ ላይ ሊሆን ይችላል በፕሮግራሙ መሀል ላይ ሊሆን ይችላል የመቀላቀል እንዲሁም ደግሞ በጋራ የመጨፈር ኦር ወዘተ እንደዚህ ኢስላማዊ መሰረት የሌላቸው ነገሮችም ይደረጋሉ እና ለዛም ነገር መድረክ ይፈጥራል ብዬ አስባለሁ። አምስተኛና የመጨረሻው ደግሞ እንደምታውቁት የሰው ልጅ ከመሆናችን አኳያ ጭብጨባና ፉጨት ምን ያህል ነፍስያ ጋር ትግል ውስጥ እንደሚከቱላችን እናቃለን ብዬ አስባለሁኝ ና ምናልባት ወደ ጨብጨባው መድረክ የሚጠሩ ሰዎች ስራቸውን ከማበላሸት እንዲሁም ደግሞ ነገራቶችን ከላይ የተጠቀሱትን ፖይንቶች ወደማይሆኑ ፖይንቶች ወደ መቀየር መንገድ ስለሚሆን እባካችሁ፣ ይህንን ፕሮግራም እያስተናበራችሁ ወይ ደግሞ እያስተባበራችሁ ያላችሁ ወንድምና እህቶች፣ ይህን ነገር ቆመ ብላችሁ ብትመለከቱት መልካም ነው ብዬ አስባለሁ። በስተ መጨረሻ አንድ ላስታውሳችሁ የሚፈልገው ነገር ደግሞ እስከ መች ድረስ ነው? ነቢዩ አለ ሰላት ወሰላም በነገሩን ሀዲፍ ላይ እስከመች ድረስ ነው የነሳራና የእሁዶችን ነገር ቁጤ ለቁጤ ለምንከተለው የምንከተለው በገቡበት ጉድጓድ ሁሉ እስከም እስከ እስከመች ድረስ ነው። እና መመሳሰልም አይሆንም ወይ የሚለውም ፖይንት እስቲ እዩት፣ እንደ ፖይንት ተመልከቱት። ይህ ሀሳብ የገዛችሁ ሰዎች ደግሞ ሌሎች እንዲደርስ ሼክ ኮፒ ሊንክ በማድረግ ለሁሉም አድርሷቸው። ወሰለም አለይኩም ወራህመቱላሂ ወበረካቱ። የፈለኩትን ነገር በአጠቃላይ ወንድም ኒብራስ ተናግሮታል። ነገር ግን እነዚህ ግለሰቦች ያውላችሁ ይሁአን አልሙስሊሚን። አሁን መረጃ አለን ይላሉ። ምን አይነት መረጃ አለ? ለአዋርዱ ሲባል እንዴ ልጅ እያለን መርከዝ ወይም መድረሳ ላይ እንሸለም ነበር እኮ። አንደኛ የወጣ ይሸለማል ምናምን፣ በሂብዝ ሀዲስን በመሀፈዝ ሊሆን ይችላል፣ ተጁዊድን ጠብቆ የተለያዩ ነገራቶች። ብራዘር ህጻን ልጅ ማለት ነው፣ አዋቂ፣ እንዴት ነው የምታወዳድ? እርግጠኛ ሆኜ ነው ነገራቸው። አሁን ነገ ቪዲዮ ይሰራል። ከዛስ አሁን እነዚህ ግለሰቦች እና አቡሳላና መሰሎቹ ይላሉ፣ ይነሱና ለው ለወየት አልቃችሁ ስላልተመረጡ ስለ አልተመረጡ ነው ናን ነገር ላሽ እና ብትመርጦነም ባትመርጦነም አንመጣ። እሺ ጅለዎች አደለን ከኔ አቂዳ ክመሳሰል ከዘፋኝ ጋር ዘፋኝ መድረክ ይዞ ማይክ ይዞ እሱን አሪ መሰማ ጅል አይደለም፣ በጣም ብልጥ አራዳ ሰው ነው። ዘፋኝ የሮፍናን ዘፋኝ እነ ይስቅ ባባ ባለፈ ቪዲዮ ሰርችበት አለው። ራፕ እንዲህ እያስነካ የነበረ ልጅ እሱ ነው። እንግዲህም ጋዜጣዊ መግለጫ ተብሎ እዛ ላይ አስተባባሪነት ያዋርዱ ኮሚቴ ላይ ያለው ፈሩ ፈሩ ጀመሪያ ያዋረደንን በአባ ይሳቅ የተባለው ግለሰብን ምከሩት። አዋርድ ምናምን ብለህ ከምታዘጋጅ ያዋረደ ነው፣ የሮፍና ዘፈን ኮፒ ፔስት ያረገ፣ እስልምናን ያሰደበ፣ ወጣቶችን እንዲበላሹ ያደረገ፣ በእስልምና የቀለደ፣ በነቢዩ ዐለይሂ ሰላቱ ወሰላም ሱና ያላገጠ፣ ዑለማዎች ላይ የሚያፌዘን ግለሰብ ምከሩት፣ ገስጡት። ከዛ ላዋርዱ ትደርሳላቸው። መጀመሪያ ያዋረደን ሰውን ምከሩት። ይህ ተደረገ ነው አይ

ሳሳሳ ለእንደዛ አይነት አስተሳሰብ ስለንኖር እኔ እንዲህ አይነት አስተሳሰብ አለኝ። እውነትህ ነው እውነት ነው ስለ እኔ መቻውቀ ነው እንዲህ አይነት አስተሳሰብ አለ። አላኩልህል በሰፊው እንመለሳለን። መረጃዎችን አጠናክረን አዘጋጆቹን ጨመር እነማን እንደሆኑ ዲቴይል ገብተን የምንናገር ይሆናል። ምክንያቱም ደግሞ እነዚህ ግለሰቦች የያዙትን ነገር ምንድን ነው፣ ወጣቶችን ሰብስበው የራሳቸውን አቂዳና መንሃጅ አፕሎድ ማድረግ ነው፣ መጫን ላይ ነው። ስለዚህ ያን ነገር እያየን ደግሞ ዝማን በተቻለን አቅም ምላሽ እንሰጣቸዋለን። አላ ኩሊ ሃል፣ በሌላ ቪዲዮ በእንደዚህ አይነት ተመሳሳይ ቪዲዮዎችን እስከምንገናኝ ድረስ ሀዛ ወቢላሂ ተውፊቅ ወሰላና ነቢና መሐመድ ወአላ አሊሂ ወሳህቢሂ ወሰለም። ወሰላሙ አሌይኩም ወራህመቱላሂ ወበረካቱህ።